እግዚአብሔር ምስኪን የሆነ ነገር በቃ ያን ያለኝ። ስለዚህ ዝም ብዬ አማልክ ሀለዋን። ስለዚህ ለምን እንዲህ እንዳልኩ ንገራችሁ ደስ ስላለኝ ነው። ሁሉም በጌታ ደስ ይበላችሁ። ሁሉም ደስ ይበላችሁ። በጣም ደስ ብሎኛል። እኔ እንደገና እንደተወለድኩ ነኝ የታየሁት። በጣም ደስ እዚህ ቤት ያላችሁ ሁሉንም ወዳችኋለሁ። ይሄንን ፕሮግራም የሚከታተሉ ሰዎችም ሁላችን ሁሉንም ወዳችኋለሁ። ሁሉም የተቸገረ ጨለማ ውስጥ ያለው ሁሉም እዚህ ቤት መጥቶ ከጨለማ ይውጣ። እኔን ጨለማ ያወጣኝ ጌታ እናንተ የሚያወጣችሁ ከዚህ መቀጠል አባታችን ፓስተር በጣም ነው መወደግ ምክንያት የሆንክልኝ አንተ ነህ። እወድሃለሁ፣ ለዘላለም ብሩክ ሆነ። ምንም ቃላት የለኝም። ባለፈው ምስክርነት ወጥቼ ነበረ። ሁላይ በጣም ንተስፋ የቆረጥኩት ነበረ። ዛሬ ምስክሬን እኔ ይሄ ልጅ ከሞታ ራሴን አጠፋለሁ አልኩት። በቃ ለምን ባለቤቴም ጥሎኝ ሄደ። ከቤቴ ወጣውኝ አዲስ አበባ መጥቼ ተከራየው ችብስ ሰርቼ ነው ብቻዬን የምኖረው። እዚያ ቤሮ ያልኩት በቃ አሙስለት ማታ ስደውልልህ፣ እንቴ እስቲ አዲስ ህይወት ስጠኝ፣ አዲስ ህይወት አመርተኛል እግዚአብሔር ሆይ እኔ አንድ ነገር ብቻ ነው የምመኛው፣ ልጄ ሰናይ ይሁንልኝ። እኔ ምንም አፍትም ምንም አልፈልግም፣ ምንም እንደሌለኝ ራሴን አውቃለሁ። እግዚአብሔር ይመስገን ሁሉም ጸሎቴን ሰማልኝ፣ ልጄም ዳነልኝ። አንድ እህት ደወለችልኝ። ከዛ ምን ላግዝሽ መስራት የምችይ ስትለኝ፣ አይ መስራት ይችላለሁ፣ እግዚአብሔር ይመስገን ጤነኛ ነኝ። ጉልትን ብሰራ ዛሬ ምንም አያቅተኝም። እኔ በፊት የጎደለን የልጆች የጤና ናቸውና አሁን ልጄ የእግዚአብሔር ልጅ ስለሆነ ምንም አይሆንም አልኳል። ከዛ ቡሩኩኒ ብላ ሚላዝ ጊዜ ሻለችኝ። ሀቅምሽ ከቻለ አልጋ ጊዜ ልኝ አልኳል። ከዛ እኔ ታዛዥ ነኝና አልጋ መግዛት አልችልም ግን የሆነ የቦታ ወስድሻለ እንዳለችኝ ከዛ ሀዋሪ አደባባይ ሄድኩ። ባላ አንድ መኝታ ኮንዶሚኒየም እግዚአብሔር አዘበሉኝ። ሌላ ሰርፕራይዝ ደግሞ ቤቴ ውስጥ ቲቪ የለኝም ስላለ የጄፒኤስ ፕሮግራም ለማየት የተዘጋጀ አልጋ የጠየቀችው ሴት ስምንተኛ ፎቅ ላይ ባለ አንድ መኝታ ኮንዶሚኒየም አገኘች። እዚህ ቤት የመጣ ወድቆ አይቀርም። እዚህ ቤት የመጣ ሳይቀና አይሄድም። ሁላችሁም ይቅናችሁ፣ ሁላችሁም እኔ በብዙ ነገር ነው የተደሰትኩት። በቃ አልጋ ማያስፈልገኝም ከፈለኩ መሬት እተኛለሁ ደግሞ ሰላሳ ስምንት አመት ሊደቴ ነው ዛሬ ይኸው በሊደቴ ቀን ወደ ቤቴ ገባሁ ይህ ቁጭ ብዬ ብዙ ሰው ደውሎልኛል። የተቀየመኝ ሰዎች ያለው ችግር የለም እግዚአብሔር ይቅር በላቸው። እኔ ቅርብ እያለሁ ምንም ማለት አይደለም። እግዚአብሔር ምረት ያምጠላል። ደግሞ እንኳን ደሳለሽ የሚሉሽ ብዙ ሰዎች አለሁ። አንድ መልክ አለኝ። የመዳም ቅመም ናት፣ ከውጭ ናት። እና ከአምስት ዓመት በፊት ዱባይ ነበርኩ። ከዛ ደውላልኝ ፎቶ አይቼ እንደ ጅብ ነው የምጨው፣ ያለችኝ ከዛ የእግዚአብሔር ስራ ነው። ወድጄ አይደለም የጨውኩት አልኳት። ያለብኝ ነው የጨወብኝ። ከዛ የእሷ መዳም ደግሞ በስልክ እያወራችኝ ነበረ። ለእሷ መልእክት ምንድን ነው መሰላችሁ? በአረበኛ ነው ማወራት እንደምታይ እርግጠኛ ስለሆነ ሀቢብቲ አነ አንድ ኢየሱስ ሀቢቢ ኢየሱስ አነማ በካፍ በአድኪላ ሐቢብ ኢየሱስ አዳኒል ቤት አዳኒል ፍሉስ፣ አዳኒል ሞባይል አነ ማእንደ ሙሽክላ ባ አድኪዳም። እወዳቸዋለሁ። ይሄ መልእክት ለእሷ ነው። በጣም ደህና ነኝ፣ እግዚአብሔር ይመስገን። ልጄም በጣም ደህና ነው። ገጣሚ ተኝቷል እንጂ ማሄድ ጀመረ። እግዚአብሔር ይመስገን። ስሜ ህይወት ተስፋ እባላለሁ እኔ እዚህ ቤት ነው ጌታን የተቀበልኩት ከኦርቶዶክስ ሃይማኖት ነበር የመጣሁት እዚህ ቤት ከመጣሁ በኋላ አሞኝ ነበር በመጀመሪያ የመጣሁት ወገቤን አስሬ ነበር እዚህ የመጣሁት እዚህ ቤት ከመጣሁ በኋላ ግን ጤነኛና ራሴን ችዬ መሄድ ጀምሬያለሁ ጌታ ክብር ይገባዋል ከዚህ ቀጥሎ ደግሞ እናትና አባቴ ለ14 ዓመት ተለያይተው ነበር የሚኖሩት። እኔ ሁለት መንታ ልጆች አሉ፣ ለእናት የጠየባት ነው። ወደዚያ የመጣሁትና ክፍለ ሀገር ማለት ነው ምኖረው ከዚህ ነበረ ያው ከባሌ ጋ ተለያይተን ለእናቴ ልጆችን ሰጥቼ እዚህ እየሰራው ለረዳን ነበር። ያው ተለያይተው 14 ዓመት ይኖሩ ነበር። እዚ ቤት ከመጣው በኋላ ግን አሁን እናትና አባቴ ታርቀው አንድ ላይ ነው የሚኖሩ። ክብር ይገባዋል ለጌታ። ጌታ 14 ዓመት ሙሉ ተለያይተው ነበር ሚኖሩት። አሁን እዚ ቤት ከመጣው በኋላ እናትና አባቴ አንድ ላይ ሆነውልኛል። ክብር ይገባዋል ለጌታ። አላለቅስም የዛሬ ሳምንት እሑድ ዕለት ማለት ነው። እዚህ ቤት ነበርኩኝ። በተደጋጋሚ ስልክ ተደወለልኝ ስልኩን አላነሳሁትም ነበር። እና በተደጋጋሚ ሲደወልልኝ ወጥቼ መለሳለሁ ብዬ ሄድኩ። እዛ አካባቢ ነበርኩ። ወንድምሽ በመኪና አደጋ የመኪና አደጋ ደርሶበታል፣ ቶሎ ድረሽ ተባልኩ። ጌታ ወይ ወንድሜ ምንም ነገር እንዳታደርገው ነው ያልኩት። ምንም ነገር፣ ክፉ ነገር እንዳያሰማኛል። ወንድሜ ወደፊትና ወደ በኋላ መኪና አደበግ ምንም ነገር አልሆነም። ጌታ ስሙ ይባረክ። ከጎማ ውስጥ ነው ተጎትቶ የወጣው። መኪናው ወደፊት ወደ ኋላ ዱ ምግብ ምንም ነገር አልሆነም። ትንሽ እዚህ አካባቢና ጭንቅላቱ ላይ ነው ደህና ነው። እግዚአብሔር ይመስገን። ስሜ መኩሪያ አገላው ባላለው የመጣሁት ከደብረ ማን ነው፣ ከሸው ሱነ እዚህ ቤት ልመጣ ያስቻለኝ አንድ ምክንያት አለኝ ማለት ነው። ምክንያቱም አንደኛው እዚ ቸርች የሚሰጠው ፕሮግራም ቤቴ በጣም ልጆችም ባለቤቴም ይከታተሉታል። እና በዛን ሰዓት ላይ እኔ ደሞ ደስተኛ አይደለሁም። በርግጥ ያው እምነቴም በዚሁ እምነት ውስጥ ሆነ፣ ግን ለምን ውስጤ እንደሚቃወሙ አልፈልግም። ነብዩ ሄኖክ ስብከት ሰብክ ወይም ደሞ መልክት ሲያስተላልፍ ድምፁ ያው ከበድ ያለ ድምፅ ነው፣ ኃይል አለው ፓወር አለው። እዛ ጋ እ እነሱ ሲሰሙ ደስ ብሏቸው ይሰማሉ። እኔ በቃ ዝጉልኝ ነው የምለው። በዚህ ገብቶ በዚህ የሚወጣ ነው ምስለኝ ድምጽ እና በጣም ይበሳጫ አለው ምንድነው ዝግ ልኝ ላለት። እሷ ደግሞ በጣም በጣም ከህይወቷ በላይ ትወደዋለች። ከባለቤቴ ጋር ሁል ጊዜ ንግጣላለን እና ያው መጨረሻ ላይ እእያለ እኔም በቃ ሰለቸኝና ለእነሱ ተወኩላቸው ያዳምጡታል። ከዛ የሆነ የሚባል ነገር አለ በአባባል የጠሉት የፈሩት ይደርሳል፣ የጠሉት ይወርሳል የሚባል ነገር አለና፣ ከዛ ቀስ በቀስ እኔም ደግሞ እስኪ ምንድን ነው መልእክቱ የምለውን ነገር ለብቻ እነሱ በሌሉበት ከፍቼ ማዳመጥ ጀመርኩ። ከዛ መልእክቱ በጣም እያየሁት እያየሁት እየገረመኝ መጣ። እየገረመኝ እየገረመኝ መጣ መልእክቱ በቃ ኖርማል ቀልድም አስመስሎ ጫወታ ማስመስሎ ስለ ሰው ማንነት ስለ ሰው ሕይወት ስለ ሰው ሁኔታ በደንብ እያብራራል እና አስተማሪ ነገር ነው። በጣም አስተማሪ ካየኋቸው ቻናሎች ውስጥ በጣም እያስተማረኝ መጣ። ከዛ በውስጤ ለነሱም በቃ ሞራል አልሰጠውኝም ዝም ብዬ ያዝኩና ከዛ በቃ መሄድ አለብኝ አልኮ ወደዚህ ሄዳ እንዲዱ ትለኛለች አርባ በኒር ትለኛለች አርባ በኒር ትለኛለች እና እኔ በቃ ቀኑ አርብ ሊመጣ ስል ይጨንቀኛል። በቃ እሳ ጋር ወደዚህ ሀሳብ ስለምታመጣ ማለት ነው ላለመምጣት። በባለፈው የዛሬ ወር በአስራ ሁለት ነው በቃ መሄድ አለብን የምለውን ነገር አሳመነችኝ። እኔም ደግሞ ውስጤን አሳምኘዋለሁ መሄድ አለብኝ ብዬ ማለት ነው። ከዛን ተነሳና ሌሊት ነው የምንወጣው፣ ሰባት ሰዓት ስምንት ሰዓት ምናምን ተነስተን በቃ ስልክ ሰዓቱ ነው አስር ሰዓት ነው ከዛ መነሻ አስር ሰዓት ተኩል ምናምን ቀበባ ስንመጣለን ለዛ ሰዓቱን ለመጠበቅ ብዙ ሰዓት እንግዲህ ከሰባት ሰዓት ጀምሮ ለሊት አንተኛም እንጠባበቃለን። እና መጣን ከዛን ያው እዚህ መጣሁ። ስመጣ አንድ ችግር አለብኝ ፐርሰናሊ በጣም ትልቅ ችግር እዚህ ውስጥ ያለ ሰው በጠቅላላ እኔ ያለብኝ እኔ ያሳለፍኩትን ችግር ያልደረሰበት ሊሆን ይችላል። ምናልባት ደርሶበት ያመለጠ ሰው ሊኖር ይችላል። 26 ዓመት 91 ዓመተ ምህረት የጀመርኩ ሰውዬ ሲጋራ በጣም እጠቀማለሁ። ሲጋራ አጨሳለሁ ሀያ ስድስት ዓመት እኔም በጣም ጎርቶኛል ማለት በጤናዬ፣ እመረመራለሁ ጤናማ ነኝ፣ ግን ፐርሶናሊ ሶሻል ላይፌ ምናምን በቃ ረብሾታል። ሲቀጥል ኢኮኖሚካሊም በጣም እየጎዳኝ ነው ያለው። ነገር ግን ሱስ ነው። በጣም ለመቶው አራት ወር ሶስት ወር ምናምን እቋቋማለሁ፣ በሽተኛ አረገኝና መልስቼ እጠቀማለሁ ማለት ነው። እና ይህን ነገር በቃ አንዱ በጣም ከውስጥ መቅረፍ ፈልገው ይንን ነው ይሄን ነገር የመጀመሪያውን በሽታዬን ይህንን እግዚአብሔር እንዲያነሳልኝ ውስጤ ላይ ጥያቄ አሳድሬ ነው ወደዚህ የመጣሁት። ከመምጣቴ በፊት ነቢይ ሄኖክ የሆነ ጎጆ ቤት ትልቅ የገጠር ጎጆ ቤት ውስጥ አገልግሎት እየሰጠ ነው እየሰጠ ነው እና እንደዚህ ትምህርት እየሰጠ ነው። እኔ በር ላይ ቁጭ ብያለሁ ቁጭ ብያለሁ። ከዛ አገልግሎት እየሰጠ ነበርና በዛን ሰዓት ላይ እንግዲህ ሴጣን እኔን እየፈተነኝ የነበረው ነገር በዛም ጊዜ ያጋጠመኝ ህልም ላይ ሆኜ አገልግሎት እየሰጠ ነው፣ ስብከት የተሰበከ ነው። እኔ ግን በመሀል ላይ ሲጋራ ሱስ መጣብኝ። ሲጋራ ሱስ ሲመጣብኝ ዞር አልኩኝና ከቤት በኋላ ዞር ብዬ ሄጄ አጭሼ ስመለስ የሆነች በራፍ ላይ ፏፏቴ ውሃ አለች፣ ምንጭ ውሃ አለች። ምንጭ ውሃ ላይ እጄን ታጥቤ ለመግባት ስታጠብ ከኋላ መጥቶ ከውሃ ላይ ቆሟል። ሰማያዊ ሱፍ ለብሶ ማለት ነው። ከዛ ውሃ እኔ አላየሁትም። እንደዚህ አድርጎ ጭንቅላቴ ላይ ያደርግልኛል። አይዞክ አይዞክ ምናምን ለኝና ወደዛ ወደ ቤተ ክርስቲያንም አልተመለስኩኝም። ከዛም ብንናልኩኝ ማለት ነው። ስለዚህ ይሄ ማለት ያው መንፈስ ቅዱስ ነው፣ እግዚአብሔር ጥሩ ነገር በሱ ላይ ራይ አሳይቶኛል፣ እና የኔ ጉዳይ እዛ ጋር ሊስተካከልልኝ ይችላልና መሄድ አለብኝ የሚለውን ነገር ከዛም በፊት ነው የራሴን ያየሁት ማለት ነው። ህልሙ ካየሁት ሰዓት በኋላ አነሳሳኝ። ከዛን ወደዚህ መጣን እንደመጣን ችግሮች ነበሩኝ። ችግሮቼን ሰጥቻለሁ ለእግዚአብሔር ገና እቤት ወዲህ ሳልመጣ። አንደኛው ይሄኛውን ችግር ነው የሲጋራ ሱስ እንዲያስቆምልኝ ነው እግዚአብሔርን ጠየቅኩት። መጥቼ እዛች ፖላ አጠገብ ነው የተቀመጥኩት፣ ጀርባ የተቀመጥኩት። ከዛን በዚህ አገልግሎት ሰጥተው እዛ ደርሰው ሲመለስ ተነስቼ ጨበጥኩት ጨበጥኩት፣ ዞር ብሎም አላዩኝም። እኔ ጨብጨው ብቻ መልእክቴን አደረስኩ ለራሴ ማለት ነው። ከዛ አፌንም እንደዚህ ምናምን ቀባ ጆሮዬንም ምናምን እንደዚህ አረኩኝና ከዛ ሆኗል ሲል ሆኗል ብዬ የሆነ ቃል አውጥቶ ነው ሆኗል ሲል ሆኗል ብዬ ተቀብዬ ያው ወደ ቤት ሄድኩኝ ማለት ነው። ከዛን እንግዲህ ቁርስ በልቼ ሰው ልጅ ሻይ ይላል፣ እኔ ደግሞ አፌን ሳልሞጥሞጥ ነው ወደ ሲጋራ ይ የምሮጠው ማለት ነው። ካላጨስኩ እስኩ አረከው ምግብ የበላ አይመስለኝም። ምሳ ላይ፣ እራት ላይም መቅሰስ ላይ ሞዘቴ በቃ እና እያጨስኩኝ እግዚአብሔርን ጠይቅ ነበረ። ሱስ በጣም ከባድ ሱስ ነው እና ከዛ ምንድን ነው የሆነው? ከዚህ ወጣን ስምንት ሰዓት ምናምን ፕሮግራም እንዳለቀ ወጣን፣ ምሳችንም በላን። ውስጤ ሰላም ደስተኛ ሆኖ ነው ከዚህ ወጣሁት። ሄድን፣ ቤት ገባን፣ ቡና ትጣው፣ እራት በላው፣ አደርኩ። ራሴን የታዘብኩኝ ባለቤቴም አልጠየቀችኝም። ያው ራሴን የታዘብኩኝ ዋልኩኝ፣ አደርኩ፣ ምንም ሴንስ ሳይኖረኝ ውስጤ ላይ ምንም ሴንስ። አመሰግናለሁ። ከዛ ያው ንክስት ሰኞ ወደ ስራ ስገባ ስራ ቦታ ላይ በጣም ያስቸግረኝ ነበር። በፊት እሱን ካላጨስኩኝ ስራ ምናምን ያው ሞያዬ ትንሽ ኤሌክትሪክ ሻነኝ ነኝ አይኔ ሁሉ ብዥ ይላል እና ያመኛል። እዛ ያ ቦታ ላይ ሰላም ሆኜ ዋልኩኝ። ሰላም ሆኜ ቀጠለ ቀጠለ። መጨረሻ ላይ እዛው ሳምንት ውስጥ ሰዎች አጠገቤ ምናምን ሲያጨሱ በቃ እስኪ እኔ ደግሞ ልሞክሮ እስኪ ብዬ አጠገባቸው ሽታው ምን ያመጣል ብዬ ሲል ወደ ላይ ያለኛል ወደ ላይ ያቅለሸልሸኛል፣ እና ያቅለሸልሸኛል። በቃ መጨረሻ ላይ አልኩት፣ አልኩት ምንም ነገር ቦታም አልሰጠውትም። አሁን ከተፈጥሮ ዛሬ እንደተወለድኩ ነው ስሜቴ በሱ በኩል ያለው ነገር ማለት ነው። ይህንን እዚህ ቤት ይህንን ፈውስ አግኝቻለሁኝ። ምናልባት ያልደረሰባችሁ ብዙዎች ልትሆኑ ትችላላችሁ። የደረሰባችሁ ሰዎች በተለያየ ሱስ በተለያየ ሱስ እኔ ከሱ ውጭ የለኝም። ግን በጣም አስቸጋሪ ነው። በጣም ሰው ጋር መቀመጥ አልችልም። ታክሲ ውስጥ እንደገና ሰው እንደዚህ ማህበራዊ ቦታ ላይ መቀመጥ አችልም። ይሸታል እና ታፍራለ። በራሴ ገንዘብ ተጠምደ ታፍራለ። እና እግዚአብሔር ይህኑ ከአምላክ እዚህ ቤት መጥቼ አንደኛው ይሄንን ምህረት አድርጎልኛል፣ ከላይ ላይ ይሄንን አንስቶልኛል። እግዚአብሔር ለዚህ በደንብ አመስግኑልኝ ይላለሁ።